የጨረታ ማስታወቂያ በገቢዎች ሚኒስቴር የሚፈለገባቸውን የታክስ ዕዳ በህግ በተቀመጠው ጊዜ ባለመክፈላቸው ምክንያት ለታክስ ዕዳ ማካካሻነት የተያዘ የግሪንላንድ ኃላፊነቱ የተወሰነ የግል ማህበር 30 ሺህ ካሬ ሜትር ላይ ያረፈ ሪዞርት እስከነ ሙሉ ዕቃው፣ የሜጋ ቪሌጅ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር የኮንስትራክሽን ዕቃዎች ወይም ስካፎልዲንግ፣ የፎኔክስ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የፕላስቲክ ገመድ ማምረቻ ማሽኖችና የማሽኑ ግብዓቶች፣ የአልቦርድ ሜዲካል ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሕክምና መሣሪያዎችና የቢሮ መገልገያ እቃዎች እንዲሁም ከተለያዩ ድርጅቶች የተያዙ የተለያዩ ሞዴል ያላቸው ተሽከርካሪዎችን ባሉበት ሁኔታ በግልጽ ጨረታ አወዳድሮ ለመሸጥ ይፈልጋል። በመሆኑም ጨረታው ሰኔ 13 ቀን 2017 ዓ ም በታተመው አዲስ ዘመን ጋዜጣ ላይ የሚገኝ ሲሆን መስፈርቱን የምታሟሉ እና መጫረት የምትፈልጉ ተጫራቾች የጨረታውን አጠቃላይ ሂደት በጋዜጣ ላይ በመመልከት መጫረት የምትችሉ መሆኑን እንገልጻለን። ለተጨማሪ መረጃ በስልክ ቁጥር 0116178490 ኮድ 244245246 የውስጥ መስመር 244 ደውለው መጠየቅ ወይም የተቋሙን ዌብሳይት www.mor.gov.ኢቲ መመልከት ይቻላል። የገቢዎች